እንሰራለን። ዛሬ በዛውም ሌላ መኪና እንቀበላለን፣ አዲስ መኪና። ያኛው ተልቋል ሊሰራ ባለፈው ላልፋቹ ፍሬቾ ተሰብሮ ነበር። እንግዲህ እሱ ሊሰራ ሄዷል። እሱ ይሰራል። እስከዛ ድረስ ሌላ መኪና አለ፣ እሱን እንቀበላለን። በዛው አንድ ሁለት ሶስት ስራ ነው ያለ። እዛ እኔ ማለት ነው። ደብተራችን ይዘናል። ይና እናደገኛ ቦስ ደግሞ ቦርሶን ይዟል። በእኔ ኃይል ነው ያሉት ልጆቹ በእኔ ኃይል

አሪፍ ነገር እናደርጋለን ብለን አስባለን። ያው ወደ እናንተ ነው ተመጣጣኝ ወጪ ለማድረግ ነው። ሶ ውድ እንዳይሆን እስከምንችለው ድረስ እናደርጋለን። አዳርም አይደለም። ሶ ሞር አክቲቪቲ እንዲኖርና ሞር የምታዩት ነገር ሊበዛና ወጪ ለስ ክፍያ እንዲኖር ለማድረግ ነው። ግዴታ ፕሪንት አውት መሆን የለበትም።

ምክላሉ ሌላ ፕራይዙን ተወው፣ ፕራይዙ እንዳታስገባው። ምክንያቱም ፕራይዝ አልተወሰነም። ኤቭሪቲንግ ጋይስ፣ ለቀጣይ አይ ቲንክ ሁለት ሳምንት ኦር አንድ ሳምንት አላቅም። ህይወታችን እንደዚህ አላቅም ብሮ በጣም ግራ የገባኝ ነው። ህይወታችን በጣም ግራ የገባኝ ነው። አሁን ደግሞ ቱስከን ይዘናል ጋይዝ፣ አሁን ላይ ቱስከን ይዘናል ስፖርት ካር የሚመስለው ጋይዝ፣ ውጭ ላሳያችሁ ቆይ ጋይዝ። ኪናው ይህን ይመስላል እንግዲህ ቶስከን። አሁን ላይ አይ ቲንክ ይሄኛው ሁለት ሺህ ስንት እንደሆነ አላውቅም። እስ ጋር ቢ ኒው። ሃይብሪድ አይመስለኝም። ሃይብሪድ አይመስለኝም። ትንሽ እዚህ ጋር ጭረት ብቻ ነው ያለ ግን አዘ ቦይዝ መኪናው በጣም ንጹህ ነው። በጣም ንጹህ ነው። ቤት ፊት አሪፍ። ይህቺማ ጭራት ከገባህ ትቃለቀ በማጋጨት ጭራሽ ልምድ አለኝ። ቅዱስ ካር ሬንታል ጭራሽ ነጭ መኪና ሰጡኝ። አሁን ልክ ይኸው ስንቀሳቅሱት እስኪ ድምጿ እንስማት። ጋይ በጣም ስስ ነው። እኔ ምን የጠበቃችሁ ሆ አላውቅም ነው አሞ እስካሁን ምን እንደምጠብቁ አላውቅም። መኪና ከፈለጋችሁ በዚህ ቁጥር ደውሉ። የራሳች የራሳችሁ መኪና ያዙ። ዲስክሎር ራሳችሁ መያዝ በፈልጉ ከሆነ መኪናችን ግሪ እነዚህ ማለት ነው እራሳችሁ መያዝ ከፈለጋችሁ አንድ ነገር ማወቅ አለባችሁ። ራሳችሁ ለጊዜ መኪና ለመከራየት ከፈለጋችሁ ከአንድ ወር ከአቀም በላይ መሆን አለበት። ራሳችሁ ከከባችሁ ማለት ነው። ሌላ መስፈርቶች አሉት፣ ግን ዋነኛው መስፈርት ምንድን ነው? ለሁለት ሳምንትም ለአንድ ሳምንትም አይሰጥም እንደዚያ መኪናዎች እና ለአሰራርም አይመችም። ሶ ምንድን ነው ከወር በላይ ከፈለጋችሁ ብቻ ነው። ቁልፍ ከፈለጋችሁ ከወር በላይ መከራየት አለባችሁ፣ ግን ችግር የለውም በሹፌር ካላችሁ ኖ ፕሮብለም፣ በሹፌር ከሆነ ችግር የለውም። ቀን ትናገራላችሁ፣ ቀርማችሁ ተናገሩ። ከዛ በኋላ ፒክ ያረጋችኋል። እንደ ባለፈው እንደሰራ ነው። ቪአይፒ ራይድም ከፈለጋችሁ ከተማውን ዞር ዞር ያደረጋችኋል። ከተማ ውጭ የሚ ከፈለጋችሁ፣ አዳማ ደብረዘይትም የሚ ከፈለጋችሁ ቀርማችሁ ከሁለት ሳምንት ወደ ከአንድ ሳምንት በፊት ይህንም መኪና ፈልጋለሁ ለዚህ ቀን እዚህ ቦታ ነው የሚሄደው ብላችሁ ስኬጅ በማስያዝ ነው። በዚህ ቁጥር ደውሉ። አሁንም ቅዱስ ካር ሬንታልና ቱር በጣም እናመሰግናለን። አሁን ወጥ ቻለው መስጊድ ሄዳለሁ። መስጊድ ከባለ ትንሽ በላና ተመልሼ እመጣለሁ። ከቱም ገና አልጨረስንም። ሶ ጀስት ብሪፍ ለመስጠት ሚሰጡት ይሄ ብሪፍ ለመስጠት ወንጪ ስንሄድ ያሉትን አክቲቪቲዎች ጨርሰናል። ምናረጋቸውን አክቲቪቲዎች ከእነዚያ አክቲቪቲዎች ውስጥ የሚጠቀሱት ትራንስፖርቴሽኑ አለ፣ ፓኬጅ ውስጥ የሚሆነው ማለት ነው። ከዛ ምግብ አለ፣ ከዛ ቦት ራይድ አለ። ከዛ ስዊሚንግ አለ። ከዛ ፎቶግራፍ ከፈለጋችሁ ፎቶግራፈርም አለ። ሆርስ ራይዲንግ አለ። ከዛ ደግሞ ኳስ ይዘንም ከኛ ከኛ ጋር ኳስ እንጫወታለን። በጣም ብዙ ነገር የምናደርገው ለመጨመር እያሰብን ነው። ከመጨመርም በላይም ደግሞ ምን አይነት ምግብ ለእናንተ ይዘን የሚለውን ነገርም እያወራን ነው። ምክንያቱም ደህና ነገር ማድረግ የሚፈልጉ እንደነገርኳችሁ ምን ምግብ እንደምንወስድ ገና አልወሰንም። እሱን እንወስድ አንደቆችለን በኋላ

ሻሃዳ የመሰልኩት እዚህ ነው እስልምና የተቀበልኩት እዚህ ነው። ሐሙስ ቀን 1 ጁን አንድ ላይ ማለት ነው። ከመወዳቸው አንደኛ ከመላቸው ለምን እዚህ መረጥክ? ወላ አላውቅም። መስልን ጋራቸው አላውቅም። ከጓደኛ ጋር የት ነው? እዛው ሻህዳ ነው። አይ መስጊድ ብዬው ነበር

ገጁሶቹ አሪፍ። ኪሎ ቀንሻለሁ። ገማሁበት ደ ኮ ለምን ከሳ ምናምን ካላችሁ ስና ከሳ። የምር ጋይስ ሶስት ኪሎ ኪሎ ቀንሻለሁ። ያውም በዚህ በዚህ አካሪ ላይ ኢማጂን ሶስት ኪሎ ስቀንሱ እና ኤኒዌይስ አካሪ እንጠታለን። ሳይዝ ሶ አፕዴት ዩ በዚህ ቪዲዮ አይ ቲንክ ያ ዲስኮዝ ማድረግ እችላለሁ። ሶ በባለፈው ቪዲዮ ላይ የጃኒ ሰርፕራይዝ ላደረገው ኬገስቼ ነበር፣ ሁሉ ነገር አስተካክዬ ነበር፣ ሳር ሁሉ ነገር ተዘጋጅቶ ነበር። ግን ምንድን የተፈጠረው ተበላሸ፣ ሁሉ ነገር። ሶ ለምን ተበላሸ ምናምን ዲስኮዝ ማድረግ አልፈለግም። ግን ያው ኤፖር ከተቀበልን በኋላ እንደፈለግኩት አልሄደልኝም ነበር። ሶ ምን ሶ ያኛው ቪዲዮ ፓርት ቱ የለው ማለት ነው። አውቄ ነው ፓርት ዋን ውይይት እየሰራው ግን ለማንኛውም ፓርት ቱ ሰርፕራይዙ ኬክ ሳይሆን ኢኖ ዚሪ መናገር የለብኝም ግን ልናገር ግን ስናገር አይሆንም ግን ችግር የለው። ቢልቦርድ ላይ ቢግ 300 ሺ ኮንግራቹሌሽን ጃኒ ብለን ቦሌ ኦር ሲኤምሲ ላይ ቢልቦርድ ላይ እናደርገዋለን ማለት ነው። ሶ እነዚህ የሚሰሩት አይ ቲንክ እርግጠኛ ባለው ፕሪንስ ምናምን የሚባሉት ይቅርታ፣ በስርዓት ነግራቸዋለሁ በኋላ እንደዚህ አይነት ነገር ኢንፎርሜሽን ከፈለጋችሁ ቁጥራቸውን ማስቀምጥላችኋለሁ። ሶ ከነሱ ጋር ተነጋግረና ሶ ወደ ነገ ጠዋት አካባቢ እዛ ሄደን ስብሰባ እዛ ሄደን እንነጋገራለን። ቢሮዎች ድብራሲ እጄ እንነጋገራለን መሽቀን እንደምናደርገው እና የትኛው ቢልቦርድ ላይ እንደምናደርገው። ሶ ቲዘ ግድ ኒውስ። አሁን ይህንን ቶሎ ቶሎ ጠጥቼ ወደ መጨራረሱ እንሄዳለን። ዋጋው ሁሉ ነገር አይ ቲንክ ባነሩም ያለቀ ነው። ሁሉ ነገር እንጨራርሳለን ማለት ነው። ተከታትሉ። ወይ እንደት ነሽ? ሰላም ሁሉ ሰላም። እንትን ኮልቴክ ስለ ወንጪ ምን የሆነ ዝግጅት ልናዘጋጅ ነበር እና እኛ ምን አይነት ዝግጅት ላይክ ቪዲዮ የሰራን ነበር። የመኪና ይሄን ሰሞን ቪዲዮአችንን ካየሽ የመኪና ቪዲዮ የሰራን ነው። በትንሹ እናዘጋጅ ብለን ማለት ነው ወደ ወንጪ ወደ ነገር ጠይቅሽ ነበር እዛ የሚደረጉት አክቲቪቲዎች ድንስ ፓኬጅ ውስጥ አይደል? አይደለም እናንተ እዛ ጊዜ እኔ ስራ አንነበኩ። የትኛው ፓኬጅ? ለምሳሌ ፓኬጅ ውስጥ አንነበረማ። ትራንስፖርቴሽኑ ኢንተረንሱ ብቻ ነበር አይደል? እና ማለት ነው

እዛ አለ፣ እሱ አለ። ሌላ ምን አለ? ሌላ ምንም የለም። በቃ ይኸው እነዚህ ናቸው። ፏፏቴ ውስጥ ከገባ ዋና አለ ተረስክል ዚያ ከዛ ጭቃ ጓዝ ውስጥ ከገቡ ነው በቃ

ያ ጋይስ እንዳያችሁት ነው ዋጋ ትንሽ ለመውጣት ጠት ከብዶናል። ምክንያቱም ለእናንተ አሪፍ ነገር ለማድረግ ወይም ከገባችሁ ማለት ነው ከአክቲቪቲ አንዱ የሚሆነው እዛ አሁን ይሄ ፓኬጅ ጥቅል የሚሆነው እስካሁን እንደተረዳ ነው። ከሌሎቹ ስንጠይቅ ከኮ ምና ምክር ባላ ኪንጎች አንደኛ የነበረው ትራንስፖርቴሽኑ፣ ኢንትራንሱ፣ ቁርስ፣ ምሳ ጋይዳንሱ እና ፎቶግራፍ ነበር ማለት ነው። እነዚያ ፓኬጅ የኦኮ ነበር 2800 ነው። ግን ይሄ 2800 የዛሬ 76 ወር በፊት ነበር፣ ዛ ጊዜ ጃኒ የሰሩ ጊዜ ማለት ነው። ግን አሁን ደግሞ የእኛ ፕራይዝ ደግሞ ምን ላይ እንዳደረግ እንዳለብን አላወቅንም። ግን ለማንኛውም ይሄ ቪዲዮ ሲለቀቅ 100 ፐርሰንት እርግጠኛ ስለምንሆን በዚህ ቁጥር ደውላችሁ ከኛ ጋር ሜድ ከፈለጋችሁ፣ ከኛ ጋር መዝናናት ከፈለጋችሁ በዚህ ቁጥር ደውሉና በዚህኛው ቅዳሜ ሜይ 10 ላይ ወንጭ አብረን እንሄዳለን ማለት ነው። በዚህ ቁጥር ደውሉ። የፈጠነ ሳይሞላ ትንሽ ሰው ነው የሚወሰደው። ሜይቢ አንድ ወይ ወደ መኪና ነው ያለው። አብረን እንሂድ። ኳስ እንጫወታለን። ይዘፈን የምንሄደው ሮፍና ከፍተን ብቅ ብቅ ቁል ነው የምናወጠው። ጋይዝ ኒዌይስ ይመቻችሁ። ዛሬ ነው የሚለቀቀው የቪዲዮ ዛሬ ማለት ሰኞ ቀን ነው። በሌላ ቪዲዮ እስከምንገናኝ ድረስ ጋይዝ ይመቻችሁ። ቻው።